የህይወት መስመርን ደግሞ የሚቀየር ነገር ይኖራል የህይወት መስመሩ መንሱር መቼ ነው የተቀየረው ምን ነበር የቀየረው ምንድነው መሰለ እኔ በጣም ሙከራ ወዳለሁ መሞከር አንድ የሆነ ነገር መሞከርና እድልን ወደ አጋጣሚን ወደ እድል መቀየር እሞክራለሁ ብዙ ጊዜ የማገኛቸውን አጋጣሚዎች ወደ ስራ ነው መቀይረው የማገኘውን ሰው የሆነ ነገሩ ከኔጋ ወይ በቢዝነስ ወይ ከሆነ ነገር ወይ በንግግር ማች ካደረግን ኢሚዲት ወይ ቢዝነስ ካርድ ወይ ስልኩን ተቀብዬ ነው ጓደኛ ማድረገው ያን ሰው እና ብዙዎቻችን፣ እድልና አጋጣሚን ማች እናደርገውም። በምታገኘው አጋጣሚ ያንን እድል መጠቀም መቻል አለብህ። ከዛ ሰው ጋር የመተዋወቅ እድል፣ የማውራት እድል፣ እውቀት የመገብኘት እድል፣ አፖርቹኒቲን ደግሞ የማስፋት እድል እኔ ቅድም እንዳልኩ አገር ቤት ሁኜ ስራ ሰራ ነበረ። ቡና ንግድ ነበረ፣ አይሳካም ምናምን፣ አዲስ አበባ መጣሁ። አዲስ አበባ ያለው ጥሩ ህይወት መጣ። መጨረሻ ላይ አንዳንድ ማውራት የማልፈልጋቸው ጉዳዮች ተፈጠሩ። ከዛ ደግሞ ወደ ስደት ሄድኩኝ። ወደ ስደት ስሄድ የመጀመሪያ የሄድኩት ጣሊያን ነው። ከጣሊያን አልሆን ሲለኝ ወደ ኖርዌ መጣሁ። ወደ ኖርዌ ደግሞ አልሆን ሲለኝ አሁንም ተመልሼ ወደ ኡጋንዳ። በነገራችን ላይ የመጀመሪያው ከኢሮፕ ስራ አይ ይሄ ህይወት ለኔ አይሆንም ብሎ ወደ አፍሪካ ከተመለሱ ሰዎች ድንቅ ብርቅዬ ከሚባሉ ሰዎች መሀል አንዱ ነኝ። ማንም አይመለስማ ወደ አፍሪካ። እንደምንም ወደ አሜሪካ መሄድ ይፈልጋል ወይ እዛው ላይፉን ማስተካከል ይፈልጋል። እና ወደ ዩጋንዳ መጣው። ኡጋንዳም ደግሞ አሁንም ሞከርኩ አንድ ሁለት ዓመት ነገሮች አልሆኑ ስለኝ ቀጥታ ወደ ኢንዶኔዥያ ነው የሄድኩት። እዚ ጋ ነው አሁን የህይወት ለውጥ የምትለዋ ነገር የመጣቸው ኡጋንዳ እያለው በህይወት አጋጣሚ እኔ ድሮም ጀምሬ አንድ ማኪያቶ በውድ ዋጋ ውድ ቤት ሁዶ መጠቀም ነው የምወደው። ጉረኛ አደለውም። ሰዎች ጉረኛ ይሉኛል፣ ግን አንዳንዴ ምንድነው የምላቸው፣ ጉረኝነትም እኮ የሚያምርበት ሰው አለ። ገብተዋል? ጉረኝነት የሚያምርብህ ሰርተህ ደክመህ የሆነ ሌቭል ስትደርስ ሰው ጉረኛ ነው ቢልህ ነው የሚሻለው። እኔ ኦሎሞስት በእምነቴም ጉረኝነት አይፈቀድም። ክብርያ የሚባል ነገር ይሄ አለ አይደለ? ራስን እንትን ማድረግ አይፈቀድም፣ ግን ሶሻል ሚዲያው ደግሞ ሳትፈለግ ጉርኛ ያረጋል። አሁን ውድ ልብስ ትለብሳለ፣ ውድ ጫማ ትጠቀማለ፣ ሰው ከጉራ ነው የሚወስደው። እኔ ግን በጣም ርካሽ 50 ልብስ ከሚኖረኝ አንድ በርበሪ በታውዘንድ ኦፍ ዶላር ገዝቶ መልበስን ያስደስተኛል። ለምን ሁሌም ስትለብስ ያምራል፣ ይቆያል፣ ብዙ ሂደቶችን ይወስዳልና ዩጋንዳ ላይ ሊፍት ውስጥ የተዋወቅኩት ሰው ኢንዶኔዥያ አገር ከኢንዶኔዥያ የመጣ ሰው ሊፍ ውስጥ ተገናኘን። ሮ ምናምን ነገር ደፍራለሁ። በነገራችን ላይ ደፍራለሁ። የምደፍረው ግን ክብሬን የሚያስነካን ነገኝ ሳይሆን ጀስት ለመተዋወቅ ነውና ፍሮም ኢንዶኔዥያ አለኝ። ኢንዶኔዥያ ደግሞ እኔ እስልምና የእምነት ተከታይ ስለሆንኩ ኢንዶኔዥያ በእስልምና በጣም ቶፕ ሀገር እንደሆነች አውቃለሁ። ሞስትሊ እስላሞች ናቸው። ማየት የምፈልገው ሀገር ነበር እና ኮንታክት መፍጠር እፈልግ ነበረ ከዛ ሎ ኢንዶኔዥያ ምናምን ብዬው ካርዱን ወሰድኩ፣ ካርድ ሰጠኝ። ወዲያውኑ ዋትሳፕ ላይ አዳርጌው ሸራተን ነው የነበረው እሱ እራት ልጋብዝህ አልኩት በሚሴጅ እዛ ቱዴ አም ቢዚ ሜቢ ቱሞሮ አለኝ እዛ ይሻለኝ እራት አልቻለም ምሳ አብረን በላን ተግባባን ምናምን ትዝ ይለኛል ወደ መቶ ምናምን ዶላር ነው የከፈልኩት ነበረ ግን ኦፍኮርስ ነጋዴ ነኝ እኮ ዩጋንዳ እያለሁ ንግድ እኮ ሰራ ነበረ ከዛ ምን እንደተፈጠረ ልንገረ ፕሊስ ኢንትሮዲሱ ዩርሴልፍ ራስን አስተዋውቀኝ እስቲ በደምብ አልኩት። ያው መንሱር ጀማል ነው ስሜ ጀማል በሚል ነው የሚጠሩ። ዩኖ ሚስተር ጀማል አመ ፋሚሊ ኦፍ ሮያል ፋሚሊ ኢንዶኔዥያ እከለ እከለ እከለ ብሎ ነገረኝ። ሊፍቱን ስታገኘኝ ትላንትና ከሙሴቬኒ ጋር ሚቲንግ ነበረኝ አለ። ሙሴቬኒ ማለት የዩጋንዳ ፕሬዝዳንት ማለት ነው። በቃ የሆነ ነገር የሆነ ነገር እንዳለ ገመትኩ። በቃ ይሄ ሰውዬ ሃይ ክላስ እንደሆነ ገመትኩኝ። እና ጋበዝኩት። በጣም ደስ አለው። ኤክስፔክት አላደረገም። ዝም ብሎ ሊፍት ላይ ያየው ሰው መቶ ዶላር አውጥቶ መጥቶ ሰውን የሚጋብዝ ሰው ምናምን ነገር አላሰበም። እሱ ተግባባን ምናምን ያው እንግዲህ፣ አድራሻ ስለተለዋወጥን ኢንዶኔዥያ ሄደ ካልመጣ አለኝ። እሱ ኢንቫይት አድርጋለሁ፣ ካምፔን ዮር ሆቴል ዮር ቲኬት ምናምን አለኝ። ማየት ፈልጋለሁ አልኩኝ። እኔም ትንሽ ዩጋንዳ ላይ ያለችው አን ቢዝነስ ጥሩ አልነበረችም። ና አብሬው ኢንዶኔዥያ ኢንዶኔዥያ እሱ ሄደ ሄድኩኝ ሳይ፣ በቃ በቪአይፒ ነው የተቀበለኝ። ሬንጅ ሮቨር ነው የወሰደኝ። ነፍሴ ሌላ አለም ነው። ስለዚህ በቃ የሆነ ቢዝነስ መስራት እንዳለብኝ ገመትኩ። እሱ የክሪፕቶ ከረንሲ ቢዝነስ ይሰራል። ይሄ የቢትኮይን የምናምን የምናምን ስራ ይሰራል። በጣም ቶፕ ሌቭል ላይ ነው ያለው። ከዛ በኋላ ወደ ዩጋንዳ ተመልሽ የመጣሁኝና እዛ ገር እንደመኖር ወስኛለሁ። ግን ወደ ዩጋንዳ ብዙ ነገር የቀረኝ ነገር ስለነበረ ስለ ክሪፕቶ ከሱም አንድርስታን ስላረኩኝ አንድ ሀበሻ ልጅም ሁሌ ነገረኝ ስለነበረ ኢሚዲየትሊ ቢትኮይን በ1 ሺ ዶላር ገዛው። 300 ዶላር ነበረ፣ 500 ዶላር ነበረ። እኔ ግን ስወስን 1 ሺ ዶላር ነበረ። ስንት ስንት አለህ ብለ እንዳጠይቀኝ እንጂ የተወሰነ ቢትኮይን ገዛው። ዛሬ ላይ ቢትኮይን ጎግል አድርገ ብታይ ከ100 ሺ ዶላር በላይ ነው። በ1 ሺ ዶላር የገዛኸውን መቶ ምናምን ሺ ዶላር ደርሷል ማለት ነው። ከብቷል። የመጀመሪያው በቃ ህይወቴ ወደ ሌላ ዓለም ብዙ ሺ ብሮች ብሮች፣ ብዙ ነገሮች፣ የምመኘውን ለመብላት፣ የምመኘውን ለመልበስ ያደረገኝ የህይወት አጋጣሚ ያ ነው እና አጋጣሚውንና እድልን አንድ ላይ እድልና አጋጣሚውን አንድ ላይ በማስተሳሰር የተፈጠረ ነገር ነው ማለት ነው። በጣም ደስ ይላል። በተለይ ወጣትነት ላይ በርካታ ጓደኞች ይኖራሉ። ቀደም ብላ አንስታልኛል የተወሰኑትንና እነማን ነበሩ? ጓደኛ ምን ልዩ ትዝታ አለከ? ጓደኞቼ በጣም በሚገርም ሁኔታ የሶሻል ሚዲያ አሁን ያለኝ የሶሻል ሚዲያ እንትን እኔ ገጸ በረከት ነው ብዬ የምወስደው ግን ሶሻል ሚዲያው ከፈጠረብኝ ችግር አንዱ ብዙ ጓደኛ እንዳይኖረኝ አደረገኝ። ሰው አሁን የሚያስበው በጣም ብዙ ጓደኛ እንዳለኝ ብዙ ሰው ኦፍኮርስ፣ ሚሊዮን ጓደኛ ነው ያለኝ። ሳገኘ ሁሉም በቃ ቤተሰብ ነው የሚሆነው። ግን በቃ ክሎዝሊ በቃ ላይፌን የሚያቅ ቤቴን የሚያቅ እኔጋ የሚሆን ሰው በጣም በጣም ውስን ሰው ነው። ካሊድ፣ ሙደስር እነ ኡስማን የሚባሉ እነዚህ ምነግርህ የሀያ ዓመት ምናምን ጓደኞች ናቸው። በሀያ ዓመት አካባቢ እና አብዱልቃድር ምናምን የሚባሉ ከእነሱ ጋር በተለይ ከካሊድና ና ከኡስማን ጋር ዛሬም በጣም ዲፕ የሆነ ቀረቤታ አለን። እያንዳንዱ የላይፍ ስታተሴንም ያውቃሉ። ከዛ በተረፈ ግን ጓደኛ በማብዛት አላምንም። ለምን ብትለኝ ጓደኛህ በበዛ ቁጥር ምን ይሆናል መሰል፣ አሁን አንድ ጓደኛ ያለ እኔ፣ አሁን ብዙ ጓደኞች አሉኝ በነገራችን ላይ፣ እንደዚህ ስላችሁ ሁላችሁም ጓደኞቼ ናቸው። ግን ደውሎልኝ በርዝደይ ና ብሎኝ፣ ወይ ደግሞ የሆነ ለቅሶ አጋጥሞኛል ና ብሎኝ ብቀር የምናደድ ጓደኛ አይደለም ማለት ነው ያለኝ በዙሪያ ያሉት ለምን ክሎዝ ስትሆን የግድ በርዝዴ መሄድ አለብህ? የሆነ የጓደኛውን ጓደኛ በርዝዴ ይኖራል። አንዳንዴ ምን ይፈጠራል መሰለ ጓደኛ በጣም ክሎዝ በበዛበ ቁጥር ስምንቱንም ቀን ሳምንቱን ሙሉ የሆነ ነገር ይፈጠራል። የአንዱ ጓደኛ በርዝዴ ይሆናል። የአንዱ የጓደኛው የሆነ ነገር ይፈጠራል። የሆነ ለቅሶ ይኖራል። የሆነ ነገር ይፈጠራል። ማህበራዊ ኑሮ የግድ ያስፈልገናል። ግን ክሎዝ ጓደኛ ባበዛን ቁጥር የሚቀየሙን ሰዎች ይሆኑና ስራችን ትተን ላይፋችን ለነሱ ብቻ ይሆናል ማለት ነው። እና ያ ነገር ስላስቸገረኝ በጣም ውስን በቃ በጣም ብቻዬን ነው እስከምል ድረስ ነው በጓደኝነት ሌቨል መወስደው እና አብሮን ያደጉ የተወለዱ እዛው አገር ቤት የነበሩ ግን እድሜውን ማመን ያልቻለ ታላቄ የሆነ ግን ሁሌም ታናሽ እንደሆነ ብሎ የሚያወራ ጓደኛ አለኝና እነሱ ናቸው። ህይወት ስትመጣ የገጠሙ ችግሮች የደህንነት ህይወቱን ካለፍክ በኋላ ቀደም ብለን እንዳነሳህልኝ አንድም ትሁን እንጂ ውድ ነገር ነው ማድረገው፣ ብለሃል። እንዲህ ስታደረግ ደግሞ አይን ይበዛል። የወጣትነት ጊዜ ፍቅር ጊዜ ነው እና ወጣትነቱ ላይ መንሱር፣ በተለይ ፋይር ስቴጅ ብለህ የምናነሳው ላይ እንዲውዝ አናውቅ ነበር። በተለይ ወሬ በቾ ጅርተን መጥቶ ያላችሁ ይህን ነገር ታውቃላችሁ። ምንም ነገር ውሸት የለበትም። ማራዶና የሚባል ልብስ ታውቃለህ? ድሮ አታቅም አቃሉ ብትለኝ እድሜን ገምትልኝ ነበር። አታቅም ማለት ነው። ማራዶና የሚባል ቱታ ነበረ። እንደገና ደግሞ የሆነ ክሬሸር የሚባል ቱታም ነበረ ስ ድምፅ ያለው እንደገና ደግሞ ጂንስ ምንድን ነው ሌዘር ሆኖ እዚህ ጋር ጥቁር ጥቁር የሆነ ክብ ክብ ክብ ነገር ያለው። በነገራችን ላይ አገር ቤት እያለው ለአስራ ምናምን ዓመት ጫማ አለብስም ነበር እንዳልኩ በድህነት። ከዛ በኋላ ግን ትንሽ ገፋ ብዬ ደግሞ ወደ መቶ ስገባ ትንሽ ቡና መነገድ ሲጀምር የመጀመሪያው በቃ እንጆ የማደርግበት እኔ በመልበስ ነው። አገር ቤትም እያለው መልበስ ማጌጥ በጣም ደስ ይለኛል። ስለዚህ የወጣትነት ዕድሜን በጣም በዘናጭነት እዚህም አዲስ አበባ ገብቼ 15 ዓመት 20 ዓመት እዚህ ስኖር የድሮ የምታቆኝ ጓደኞቼ ታውቃላችሁ ሱፍ በተርፍ ላይ ምናምን ከረባት ኤቭሪዴ ኤቭሪዴ በሚባል ደረጃ አሁን አሁን ነው ዕድሜ እንዲያውም 38 ሲደርስ ዛሬ የምታየኝን ጂንስና ቲሸርት ምናምን መልበስ የጀመርኩት እንጂ ድሮ በቃ እሁድ ቱታ ነው ምለብሰው። ከዛ በተረፈ ግን ከቅዳሜ እስከ ቅዳሜ ድረስ ሱፍ ነው ምለብሰው፣ እና ድሮ በጣም ዘናጭ ነበርኩ። ብራንድ ልብስ ነው የምጠቀመው። ቅድም እንዳልኩ ብዙ ልብስ ከመሰብሰብ የተወሰነ ልብስ መግዛትን አምንበታለሁ። አሁን ነው ግን ድሮ ዝም ብሎ በቃ ሻንጠ እንትኑን የሚያጣብብ ነገር አለኝ ዝም ብሎ ቤቱን የሚያጣብብ ነገር እና አሁን ግን መስጠትም ለመድኩ አሁን ሱፍ ማክሲሙም ሁለት ዓመት ከሁለት ዓመት በላይ አልለብስም በጣም ውድ ውድ ልብሶችን ነው የምገዛው ከሁለት ዓመት በላይ አልጠቀምም አዲስ ሲመጣ ያለውን ደግሞ አንስቶ ለሌላ ሰው መስጠትን ስለማምንበት እንደዛ ነው የማደርገው እና ከድሮም ጀምሮ መንሱር ኔት ነበር በቃ በጣም ዘናጭ ነበርኩኝ አሁን ስናይ ደግሞ ባለመድና አይነት አለባበስ ነው። እኔ እኮ እንዲያውም ቅድም ምንድን ነው እንዴት አድርጌ በቲሸርት ኢንተርቪው ላድርግህ ትለኛለህ ብዬ ነበረ፣ ግን ያው አክሴፕት አደረገው። አንተም ወጣት ስለሆንክ ምንድን ነው መሰለህ አለባበስህ እንትንህን ይቀይረዋል፣ ግሬስህን ይቀይረዋል። የፈለገ ቢሆን ሱፍ ስትለብስ እና ቲሸርት ስትለብስ አንድ አለም። አንዳንድ ሰው የመንስሩ እንድምና ይለኛል በቲሸርት ሲሄድ ለምንድን ነው ብለህ ስጠይቀው፣ የመንስሩን የማውቀው በሱፍ ነው ነው የሚለው ለምን ብዙ አመት በሱፍ ስለሆነ የምታወቀው ሶሻል ሚዲያ ላይም ሰዎች ቅድም እንዳልኩ አርባ በላይ ነህ ብሎ የሚጨቀጭቁኝ ሁሌ ሱፍና ከረባት አርጌ ስለምታይ ነው። ዛሬ ፐርፐዝሊ ነው በቲሸርት የመጣሁት። ስለዚህ ወንሶር ወጣት ላይ ነው የሚገኘው። አለባበሱ ይወስናል። አዎ፣ አሁን አንተ ይሄን ሱፍ ባትለብስ እና ጀስት በቲሸርት ብቻ ብትመጣ፣ እርግጠኛ ሁኜ ነው ብነግርህ ይሄንን የሚገምትህ እድሜ ሰው አይገምትህም። ሱፍ፣ በተለይ ሱፍ እና ከረባት ልንገርህ፣ በጣም እድሜን ከፍ ያደርጋል። ግን ክላሲም ነው ደግሞ አሁን አሁን ትንሽ እየለመድኩ መጣው ነው ቲሸርት ለብሼ እንደዚህ አልችልም ነበረ። የፍቅር ህይወት ምን ይመስል ነበር? በልጅነት ነው የምትለኝ? በወጣትነት አዎ። ልጅነት ምንድነው የፍቅር ህይወት። ዛሬም ቲክቶክ ላይ የትዳር ጥያቄ ኤቭሪዴ ነው የሚመጣልኝ የፍቅር ጥያቄ፣ እኔ የትዳር ነው ብዬ ነው የፍቅርንም የትዳር ነው ብዬ ነው የማስበው። ለምን በእስልምና እምነት ሰዎች ወደ ፍቅር ብለው ዝሙት እየሰሩ መጋባት የለባቸውም ብዬ ስለማምን በዛ ህይወት የመጣ ህይወት ምዝረብል ነው ብዬ ስለማምን የፍቅር ጥያቄ የሚባለውን የትዳር ጥያቄ ወደምለ ወስደን በጣም ብዙ፣ በቀን ሚኒመም አምስት ሴት ሚሴጅ ያደርግልኛል ጀስት እንገናኝ እና እናውራ የሚል እውነተኛ የሆነ ትዳር ፈላጊ ማለት ነው። እና ድሮ ልጅ እያለሁ ደግሞ ደብዳቤ ነው የሚጻፍልኝ። ደብዳቤ ይሄ የጦር ምልክት ተደርጎበት ልብ ምናምን ተደርጎ የሆነ አበባ ተሰክቶ ሙሉ ነበር የሚጻፍልኝና አጎት አለኝ፣ መምህር ኑረዲን ነው የሚባለውና ና አሁን አስተማሪ ነው። በጣም የእሱ እጅ ጽሑፍ ኦማይ ጋድ አንድ ሰው እንደሱ አይጽፍም። እና አን እንደንደው በረ ሱ ሆነ ባየ እንደንደው እና እሱ ነበር የሚጽፍልኝ አጎቴም ቢሆን እነግረው ነበረ እና ከዛ የመጣውን ደብዳቤ ያና በቃ በልብ በፍቅርሽ እንዲሁኝ እንዲገብችን አቤት አቤት አሜዚንግ ባይዘው ያ ህይወት በታምር የምትደግመው ህይወት አይደለም። በቃ እውነተኛ ፍቅር ያለበት ተደብቀህ ነው የምታነበው ደብዳቤውን ምናምንና፣ እና ደግሞ በጣም ተጣጥፋ እንደዚህ ኮከብ ምናምን አድርገህ ነው ምትልክላት፣ ፖስታ ምናምን የለም ለመፍታት እንዲያስቸግር። እና ያንም እንደዛ ነበረ። ዛሬ ላይም በሶሻል ሚዲያ የሚያዩ ሰዎች ወዳጆቼ እንደዚያን ጥያቄዎች ያመጣሉ ግን እንደ ፍቅር ህይወት የለም። የሰው ልጅ ቅድም እንዳልኩ የምቀናበት ካልኩ አንዱ ትዳር ነውና ሰው ፍቅር ከምንም በላይ ብዙ ነገር ይገዛል። ስትዋደድ፣ ስትፋቀር፣ አንድ ላይ ስትሆን ለምሳሌ አስበው፣ እኔ ያንተን ቤተሰብ ወደ እኔ ህይወት ሳመጣት ያንተ ቤተሰብ ለእኔ ከወንድምም ከእህትም ከማንም በላይ ነው የምትሆነው። ታውቃለህ፣ ሚስትህ አባቷ ፊት እርቃኗን አትቆምም፣ አንተ ፊት ግን ትቆማለች። ከዚህ በላይ መስተጠት የለም። ገብተዋል ፈጣሪ በቃ ትልቅ ስጦታ የሰጠን ነገር እና ከሱ ብቻ ደግሞ የምታገኘው ነገር ብዬ የማስበው ፍቅር ነው። እና ፍቅር ለሰው ልጅ በጣም አስፈላጊ ነው። እጅግ በጣምም ደግሞ ህይወትን ያድሳል። በጣም ከምትወዳት ሴት ጋር ከምታፈቅራት ሴት ጋር ስትኖር፣ እኔ ትዝ ይለኛል አገር ቤት እያለው ሰባት ኪሎ ሜትር በእግሬ ሄድ ነበረ በጣም በውድነት ልጅ ነበር ለማየት ነው ለማየት ልንገር፣ ለምን ሰባ ኪሎ ሜትር ከሄድክ በዛ ጊዜ ሲያስበው ሰዎች ተገናኝተው ሃይ ወይ ሰፈሩ አልፎ ነው የሚመለሰው እና እና እሷን ለማየት ነው የሚሄደው የሆነ ቀን አግኝቻት እንደዚህ ቁጭ ብለን ሰባት እሑድ እሑድ ነው የሚሄደው የአንድ ኪሎ ሜትር ሂጄ ቁጭ ብዬ ሳናገራት ወንድሞ መጣብን በዱላ ሩጬ አምልጬ ዶፍ ዝናብ ዘንቦብኝ መሀል መንገድ ላይ የሚመጣ ኢነትሬ ቤታ ኢነትሬ የሚባል መኪና ድሮ ያኔ ኢነትሬ ነበረ። እኛ ጋር ደግሞ ኢነትሬ እንጨት ይጭናል፣ ጣውላ ምናምን ይጭናልእና ለመንኩት። ከዛ ውጣልኝ ከኋላ ከውስጥ ገቢና ሰው ነበረ፣ ምንም ማድረግ አይችልም። አልጋ ምናምን አለው ግን ያን እድል አይሰጥህም፣ መንገደኛ ሰው ስለሆን፣ ውጣልኝ ከኋላ እንደዚህ ይዤው፣ ዝናብ እየዘነበብኝ። ኦ ማይ ጋድ። በዚህ ዘመን ግን አይደለም ሰባት ኪሎ ሜትር መብራዘር መቶ መቶ ሜትር የሚያስፈጣ ፍቅሩም የለም። ገብተዋል እና ያኔ እንደዛ ጥሩ ጥሩ የሆነ ጊዜ ነበረ። ያ ህይወት አለፈ። እኔም የራሴን ህይወት መኖር ጀመርኩኝ። ቴፒጄ ልጅ ወለድኩ ምናምን። ያ ህይወት አልሆነም። ያኛው የነበረውም ህይወት የራሱን ህይወት እየኖረ ነው፣ ወይም ደግሞ የራሴን ህይወት እየኖርኩ ነው ማለት ነው። የወጣትነት ባህሪን ምን ይገልጽልኛል ብለህ ታስባለህ ማለት መንሱ፣ ምን አይነት ሰው ነው? ሰዎች እንዴት ይረዱታል? እሱ ምን አይነት ሰው ነው? የወጣትነት ባህሪ እኔ አሁን አሁንም ወጣት ነኝ ብዬ ስለማስብ ዛሬ ላይ ያለውን ነገር ብትጠይቀኝ፣ ዛሬ ላይ ሁኜ እኔ ሰዎች ያልተረዱኝ ነገርና ሰዎች እንዲያቁልኝም የምፈለገው ነገር ምንድነው መሰለህ? ትልቁ ነገር መንሱር በጣም ሪስፔክትፉል ሰው ነው። በጣም ነው ሰውም አከብረው? ትንሹንም ትልቁንም እኩል አድርጌ ነው ማየው። የዛ አይነት ልብ ነው ያለኝ እና ብዙ ሰዎች እንድረዱኝ የምፈልገው ከሰው ጋር በጣም በፍቅር መኖሩን የምፈልግ ሰው፣ በጣም ሰዎች ምንም አይነት ፖይንት እንዲይዙብኝ የማልፈልግ ሰው፣ በምችለው መልኩ ደግሞ ለሰው መድረስ የምፈልግ ሰውና ጥሩ ሰው መሆኔን እንዲያውቁልኝ ይፈልጋሉ። ብዙ ሰዎች ስለ ራሳቸው ጥሩ ነን ብሎ መናገር አይችሉም። ለምንድን ነው? አልተለመደም በኢትዮጵያ። እኔ ጥሩ ስለሆንኩኝ ጥሩ ነኝ ብዬ መናገር መፍትሄ ነው። ይችላለውም ደግሞ የሚቀበለው አካል አለመቀበል ይችላል። ቲክቶክ ላይ አሁን ላይቭ ላይ ይሰድቡሃል። የሆነ ቀን ግን አግኝቶ ፎቶ ተነስቶ አንድ ደቂቃ ሲያጫውት ሲያወራህ በጣም ተከራካሪ ለአንተ ዋስጠበቃ ይሆናል ማለት ነው እና ሰው ልጅ ሚዲያ ላይ እንደምናየው አይደለም፣ ቲክቶክ ላይ እንደምናየው አይደለም። በአካል ስታገኘው ያ ሰው በጣም ደግ ሰው፣ መልካም ሰው፣ ጥሩ ቤተሰብ የምትሆነው፣ ጥሩ ጓደኛ የምትሆነው አይነት መንሱር ነኝ እኔ ለማለት ፈልጌ ነው። የሆነ ሰሞን የጀመርካት ነበረ ቲክቶክ ላይ ፕሮፖዛላቸውን እያየ ልጆች ወደ ስራ እንዲገቡ እያረክ ነበር። ያን ነገር አቋረጥኩ ስቀጥላል አቋረጥኩ። ደክመኝ። አም ሶሪ ቱ ሰይዝ አም ሶሪ፣ ደከመኝ ለምን መሰለ። በጣም ብሪሊየንት የሆኑ ወጣቶች ይመጣሉ፣ ማለፍ የማትችላቸውን አይዲያ ያመጡልሃል፣ እና ያንን ደግሞ ማድረግ አትችልም፣ ዝም ብለህ ጊዜያቸውን ማቃጠል ይሆናል ብዬ ነው እና ከዛ አሁን እስከ ዛሬ ያሉ ሰባት ድርጅቶች አሉ እዚህ ሰባት የመጡ ድርጅቶች፣ በቲክቶክ የመጡ አይዲያቸውን ነግረውን 23 ሚሊዮን ኢንቬስት አድርገን አብረናቸው የምንሰራ ሰባቱን ደግሞ ኢትዮጵያ ቴሌቪዥን ሄዶ በእያንዳንዱ ቢሮቸው ሄዶ እንደ ዶክመንተሪ ሰርቶ አስተላልፈዋል። እና ያንን ነገር ማድረግ ያስደስተኛል። ከሰባቱ በነገራችን ላይ አንድን ብር ኢንካም የለኝም ስ እነሱ ናቸው የሚጠቀሙበት። እየሰማችሁ ከሆነ ግን ገንዘብ ማምጣት ጀምሩ ፕሊስ፣ የሆነ ነገር ማምጡ፣ ዝምብላችሁ ሌሎችም እንዲረዱ ሰው፣ አንዱ ካለፈ ሌላው መምጣት ስላለበት መቶስ እንዲረዳ መደጋገፉ ጥሩ ነው። በተለይ ደግሞ ስለ ሚዲያ ስናነሳ ደግሞ ሶሻል ሚዲያው እንዳለ ሆኖ ይሄ ሜይንስትሪ የሚባለውን መንሱር በስፋት ይከታተላል። ኦቤን በጣም እወዳለሁ እውነቱን ለመናገር ኦቤን ቲቪ ዜና ሰማበታለሁ ለምንድን ነው ኦቤንን የምወደው ያው በእናት ቋንቋ ስለሚያወራ እኔ ሁሉንም ቋንቋ በሚባል ደረጃ ማወቅ መልመድ እፈልጋለሁ ግን ያው እንደ ሰው ደግሞ የመጀመሪያ የተወለድክበትን ቋንቋ ስትሰማ ደስ ይልሃል እና ዜናዎችን የኦቤንን ቲቪ አያለው ኢቲቪ አልፎ አልፎ አያለው አልጀዚራ እና ቢቢሲ ኤቭሪ የሆነ ነገር ቼክስ አላደርግ። አልወጣም ከቤት ቢሮ ውስጥ ሙኜ አንዳንድ እሰማቸው። ለምን ኢንተርናሽናል አለም ላይ ስላለው ጉዳይ አዌር መሆን ስላለብኝና እነሱን እከታተላለሁ። ያው ግን ቴክኖሎጂው አሁን እጅ ላይ ስለሆነ ብዙም የሚገፋኝ ነገር የለም። ግን ቴሌቪዥን ቤቴ አንድ ቀን የሆነ ሰዓት ተከፍቶ ይዘጋል። አንዳንድ ሰው ቤት ስታይ ሙሉ በሙሉ ቴሌቪዥን የማይታይበት ቦታዎች አሉ። ሌላው ጌም ነው የሚጫወተው ምናምን ምናምን እና ይሄ ተሰብስቦ ልጆች አንተ ላይ ቁጭ ብለው ጋቢ ለብሳ ባለቤት ቲቪ የምታየው ላይፍ የለም። አሁን መኖር ግን አለበት። እውነቱን ለመናገር ልጆች አሁን በዚህ ዘመን ከትምህርት ቤት መጥተው ጌም ላይ ነው የሚቀመጡት። ጌም ብቻም ደግሞ ሳይሆን እኛ ቲቪውን እያየን እነሱ እዚጋ የሚያዩት መጥፎ ነገር ሊሆን ስለሚችል ሶሻል ሚዲያ አጠቃቀም ላይ በጣም ጥንቃቄ ያስፈልገናል ለማለት ነው። እሺ ከልምድ በመነሳት ወጣቶች ምን አይነት ጥንቃቄ ማድረግ አለባቸው? ወጣቶች ሁሌም ሁሌም ሁሌም ሁሌም አእምሮ ላይ ማሰብ ያለብህ ስለ ለውጥ ብቻ ነው፣ መሆን ያለበት ስለ መሻሻል ነው፣ መሆን ያለበት ስለ ፖዘቲቭ ኢነርጂ ነው ማሰብ ያለበት። ለምን መሰለ ሰው ዝም ብሎ ከመሬት ተነስቶ ጓደኛህ እንኳ በአለባበስ ይቀናብሃል፣ በአለባበስ ይናደዳል። አንዳንዱ ደግሞ የሚገርመኝ የማያቀውን ሰው አይቶ ይናደዳል። የማያውቀውን ሰው አታቀውም እኮ ያን ሰው ምን አናደደስ? ያሁን ጨጓራህን ማቃጠል ካልሆነ በስተቀር እና መልካም ነገር ስናይ አሁን አረቦችን በጣም አፕርሼት የማደርገው አወቀህም አላወቀህም ጥሩ ነገር ሲያየው ማሻላ ይላል። ይሄ መለመድ መቻል አለበት። ፖዘቲቭ ኤነርጂ መለመድ አለበት። እና ሰርተን መለወጥ የምንችልበት አገር ነው ያለ ነው። ኢትዮጵያ እኔ የምመኛትን ኢትዮጵያ ነው። ፕራይም ሚኒስቴሩ ወይ ደግሞ ይሄ መንግስት እየሰራ ያለው አሁን እየተሰራች እየተገነባች ያለችው ኢትዮጵያ መንሱር የሚመኛት አገር ነች። ጅማ ሂጄ ነበር በቀደም። ፕራይም ሚኒስትሩ ኮሪደር ምረቃ ሂደው ነበር፣ እኛም የመጽሐፍ ምረቃ ነበረን። በዛ እግረ መንገዴን ሂጄ ነበር እና ጅማ አሁን ሌላ አለም ሁናለች። ሌሎች ከተሞችም በጣም እየተቀየሩ ነው። እና የምመኛትን አለም ነው እየተገነባ ያለው ኢትዮጵያ ውስጥም እና ተስፋ አለን። ኢትዮጵያ ተስፋ አላት፣ የመስራት የመቀየር። ፈጣሪ ብቻ ሰላሙን ያምጣልን እንጂ ከጥግ እስከ ጥግ መንቀሳቀስ በምንጀምርበት ሰዓት በነገራችን ላይ ኢትዮጵያ የጎደለን ነገር አንድም ነገር የለም። ያጣነው አንድም ነገር የለም። ገብቶሃል። ሰላም፣ ኑሮን፣ መከባበሩ፣ መፋቀሩ ካለን አሁንም ቢሆን የመሻሻል የመለወጥ ትልቅ ተስፋ አላት። እኔ ከሀገሬ መቼም ተስፋ አልቆርጥም። ኢትዮጵያ ተስፋ አላት። የመጀመሪያ ደሞዝ ወይም ክፍያ ምን ያህል ነበረ? ምን አረክበት። ተቀጥሬ በህይወቴ ነው ሁለት ወር ነው የሰራሁት። በህይወት ዘመኔ ተቀጥሬ አላውቅም። ተቀጥሬ የሰራሁት ኢሉባቦር የበቾ የትምህርት ቢሮ ኃላፊውን ኮብራ ነው የነዳሁት በ285 ብር ደሞዝ። የመጀመሪያ 285 ብር ከ50 ምናምን ሳንቲም በሚባልበት ዘመን 285 ብር ደሞዝ ወስጄ፣ ያው እንዳልኩ ቅድም ስለ እናቴ መናገር ስለማልችል ለእሷ ነው የሰጠዋት። ለምን ጮርናቄ የጠበሰች ነው የምትሰራው ዳቦ የጋገረች ነው የምታበላን ምናምንና ለእሷ ነው እጅ የሰጠሁት። 80 ብሯን ነው የወሰድኩት። ትዝ ይለኛል እስካሁን ድረስ ሁለት መቶውን ለእናቴ ነበር የሰጠሁት። ልጅ አለኝ በላይ በመሀል አንሰታ ያለኛል እና መንሱር ትዳር ለምንድን ነው ይዞ ያልዘለቀው? ያልተሳካልኝ ነገር ቢኖር እሱ ነው በቃ ትዳር። ያው ፈጣሪ እንግዲህ እኔ ከፈጣሪ ነው ብዬ ነው የማምነው። ትዳር ሕይወት አብሮ መኖር አብሮ መዝለቅ ከፈጣሪ ነው ብዬ ነው የማስበው እና የልጄን እናት ትዳር ነበረኝ። ከዛ በኋላም አንድ ሞክሬ ነበረ አልተሳካም። በእርግጠኝነት አሁን የማገባው የማልፈታውን አሁን የማገባው አብሬ የምሞተውን አሁን የማገባው አብሬያት ጀነት የምገባበት የምትገባ አብሬያት የምኖራትን ሴት ነው ማገባውና፣ እንሻላ ፈጣሪ ያን እንዲያደርግልኝ፣ የትዳርን ህይወት እንዲያገራልኝ። የምትሰሙ ሰዎችም ጸልዩልኝ እንግዲህ በኦርቶዶክስም ያላችሁ፣ በፕሮቴስታንትም ያላችሁ፣ በሙስሊምም ያላችሁ ደ አድርጉ። አይታወቅም ፈጣሪ ይሰማል፣ በቅን ልቦና ለማታቀው ሰው ስትጸልይ። እኔ አንድ ያጋጠመኝን ነገር ልንገር በጣም ትልቅ የፕሮቴስታንት እምነት ነቢይ በጣም ወዳጅ ነች። እና እንዳውልና ቢሮ ተከራየው እኮ አልኳት። አዲስ ቢሮ አለችኝ፣ ነግሬ ያለው እንዳትገባበት፣ መጥቼ ልጸልይበት አለችኝ። እኔ እስልምና እምነት ተከታይ ነኝ፣ እንግዲህ አስበው። እዛ እሺ አልኳት። መጣች፣ ወንበሩ ላይ ቁጭ ብላ ስትጸልይ፣ በቃ በስሜት እያለቀሰች እየጸለየች ታለቅስ ነበረ። እምነቱን አምኜበት አይደለም እኔ፣ ነገር ግን የሆነ ሰው ከአንተ ምንም ነገር ሳይፈልግ ለአንተ ህይወት መሳካት ለፈጣሪው ማልቀስ ትልቅ ክብር ነው ለእኔ ስለዚህ ለዛ ነውና ጸልዩልኝ መጸለይ ጥሩ ነውና ፈጣሪ ጥሩ ትዳር እንዲሰጠኝ ጸልዩልኝ ግን አሁን በቃ በጣም ጊቫፕ እያረኩ ነው በህይወት ጊቫፕ ማለት ምንድን ነው መሰለ እንዳልኩ ወደ ቁም ነገሩ ስንመጣ ያው ከአርባ ሃምሳ ይመጣል ከሃምሳ ደግሞ ስልሳ ይመጣል እድሜ ያ የፈለገ ሚሊየን ብር ቢኖርህ አሁን አንዳንድ ወንድ ብር ስላለኝ አገባለሁ ነው የሚለው ግን ያ ህይወት አይደለም ዛሬ ከኔ ጋር የምትኖር ሴት ባለኝ ስታንዳርድ ከኔ ጋር አድጋ ኑራ ልጆች ወልዳልኝ፣ የሆነ ሰዓት ደግሞ ህመምም ይፈጠራል። ገብቶ አላታውቀውም። ዛሬ ከአንተ ጋር እንደዚህ ሁኜ ማውራው ሰውዬ ነገ ፓራላይዝ ልትሆን ትችላለህ። ያኔ አዲስ የምታመጣት ሚስት በእርግጠኝነት ያን ነገር ሰርቫይቭ ማድረግ አትችልም። ከአንተ ጋር የኖረች ሴት ግን ፓራላይዝም ሆንክ ታመምክም አልጋ ላይም ቀረህ ለረዥም አመት ከአንተ ጋር ሆና ታስተምማለች። እና እንደዛ አይነት ህይወት እንዲኖረኝ ፈልጋለሁ። እንግዲህ ጸልዩልኝ፣ ከጸሎት የሚበልጥ ምንም ነገር የለም። የተለየ ታለንት መንሱር ምን አለ? ሰዎች የማያውቁት የተለየ ታለንት የለኝም፣ ግን እኔ ጥበብ ሰው ነኝ ብዬ ነው የማስበው። ለምን አገር ቤት እያለው ጥበብ ጠራችኝ፣ ያው ጫካ ደለ ምንኖረው። ጫካ ውስጥ ደግሞ ድምፅ አይሰማው። አዲስ አበባ ስመጣ የጥበብን ድምፅ ሰማዋትና በደንብ በነገራችን ላይ ፊልም ፕሮዲውስ አድርጌያለሁ ከአንድም ሁለት ሶስት ፊልም ፕሮዲስ አርጌ ያለው። እንደገናም ደግሞ ራሴ የተወንኩበት ትንሽ ፓርት አለ። ፊልም መስራት በጣም እወዳለሁ። ዘፈን በጣም እወዳለሁ። ዘፈን አንዳንዴ የሆነ ነገር ሲፈጠር ኦፍኮርስ ሁለት ረካ ሰላት ሰግዳለሁ። ከዛ በተረፈ ግን ሞር የማደርገው ምንድን ነው ሃይዌይ ላይ በትልቅ ስፒከር ያው ትልቅ መኪና ስለምነዳ በትልቅ ስፒከር አርጌ ዘፈን እየሰማው ነው የሚሄደው። የሆነ ነገር ይቀልልኛልና ዘፈን በጣም እወዳለሁ። ዘፈን እንዳትለኝ ግን የማንን ነው የምትወደው? አለው። የአጫሉን ዘፈን በጣም በጣም በጣም በቃ፣ በዚህ ምድር ላይ እኔ ለአጫሉ ያለኝ ክብር፣ ለአጫሉ ያለኝ ፍቅር ይሄ ነው ብዬ ልገልጽልህ አልችልም። ለምን የኦሮምኛን ዘፈን በቃ ከፍ አድርጎ ያለፈ ሰው ቢኖር እሱ ነው። ለምን? ብዙ ዘፈኖች አሉ። በምንም ተአምር እነ አጫሎ የዘፈኑበትን አይነትና እነ አሊ ብራ በዘፈኑበት ሌቭል ልታመጣቸው አትችልም። በቃ እነሱ ኦረዲ ያንን የዘፈን እንትን ሰቅለውታል፣ እስኬሉን እና ያንን እስኬል እንግዲህ መቼ ይወርዳል ወይ ይሄ ጄኔሬሽን ይጠጋጋል የሚል ወይ የሚቀጥለው አናቀውም። ግን ለእኔ በጣም ትልቅ ክብር ያላቸው አጫሉ እንደይሳ በጣም ነው የምወደው አሊ ብራን በጣም ነው የምወደው በአማርኛ ዘፈን ደሞ አስቴር አወቀን እወዳለሁ ለምን ፍቅርን ስለምፈልግ አስቴር ታቃጥራለች የሆነ ስለ ፍቅር ስትዘፍን ታቃጥረህና የሆነ ህይወት ላይ የሆነ ሰው እንዲመጣ እንድትፈልግ ያደርግሃል ብቸኝነትን እንድትተው ያደርግሃልና አስቱን በጣም እወዳታለሁ ሰፊ ሰዓት ስለሰጠን በኦቢኤን ሳይበር ተመልካች ከልብ አመሰግናለሁ በጣም አመሰግናለሁ ክቡራን ተመልካቾቻችን እየተከታተላችሁት የቆያችሁት በኦቤን ሳይበር ወደ እናንተ እየደረሰ የቆየውን የመጽሔት ሾውን ነው። የዛሬው እንግዳችን መንሱር ጀማል ነበረ። ከእሱ ጋር ነው ጥሩ ቆይታ ያደረግነው። እናንተም በቆይታችን እንደተዝናናችሁ አንጠራጠርም። ሳምንት በሌላ እንግዳ የምንመለስ ይሆናል። ምርጫችሁን ኦቤን ሳይበር ስላደረጋችሁ ከልብ እናመሰግናለን። ጤና ይስጥልኝ።